እና እንግዲህ ውድ ቤተሰቦች ያው እዛ ጋ ትንሽ ተቸገርንና ወደዚህ ቀይረናል ማለት ነው። ደስ የሚለውም እዚህ ጋ ነው። ያው የውኸውን ምናምን ለማየት ደስ ስለሚል ቦታችንን ቀይረናል። ካሜራማን ችግር ነው። ዛሬ ከሱ ጋር ነው ያው ማለት ይሄ እኔ ብቻዬን አይደለም ያደረኩትኝ። የኛ ውድ ቤተሰቦች የሚወዱን በእነሱ ትብብር ነው። ግን እነሱ እዚህ ምን መጣል መሰላቸውም። ያኔ ያው ቆየ። በነገራችን ላይ እዛ ጥሩ ሁኔታ ላይ ስላልነበር ከአንድ ጠንካራ ወንድ ጀርባ አንዲት ጠንካራ ሴት አለች ሲባል በየቦታው የምሰማው ነገር እንደ አባባል ይቆጠር ይመስለኝ ነበር። ነገር ግን እውነት ነው። ይሄ እውነት ነው፣ አባባል አይደለም። በጣም ወንዶች ከጎናቸው አለ በርቱ ጎበዝ የምትላቸው ሰርታ የምታሰራቸው ኖራ የምታስኖራቸው ሴት ካለች ጠንካራ እንደሚሆኑ እንግዲህ በሀይሚ ማየት ይችላል ማለት ነው። ሰላም ሰላም፣ እንዴት ናቸው ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻኔ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም ፍቅር ጤና መኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያረግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን ጸልያልኩኝ። ይሄን ቪዲዮ ስጀምሩ እንደ ተለመደው ላይክ ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ወይ ደግሞ ደውል ምልክቱን በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበዝኩ እንግዲህ ሀይሚና ብሩኬት እናንተ በለቀቁት ቪዲዮ በጣም ነው የተደሰትኩት። እውነት ለመናገር ልብሱ ደግሞ እንዴት እንዳማረባቸው እንዴት እንዳማረባቸው! ሀይሚዬ ትንሽ ረዘም ብሏት ተቸገረች፣ ግን በጣም ያምራል። በጣም ማለት ነው። በቃ ሴትነት እንደዚህ ነው። በቃ እንደዚህ አይነት አልባሳቶችን በተለይ በደንብ ባህላችንን በየቦታው የሚያስተዋውቁ ነገሮችን ማድረግ አለብን ብዬ አምናለሁ። ሲቀጥል ደግሞ በሰው ሀገር ይህን ያክል እንደዚህ ድምቅ አርጎ ማክበር ማለት ልክ ሀይሚ እንዳለችው በጣም አስቸጋሪ ነው። አስቸጋሪ ቢሆንም ግን ተወጥተዋለች ማለት ነው። ደስ ነው ያለኝ እኔ በጣም ማለት ነው። ብሩኬ ከዚህም በላይ ይገባዋል ያንስበታል። ለምን እሷን እዛ ድረስ ስንት መስዋዕት ከፍሎ እንደወሰዳት ታስቡት። እና በትንሽ ነገር ውስጥ ብዙ ደስታ መፍጠር ይቻላል እና ሳያስበው በጣም ደስ የሚል ነገር ነው ያሳለፉት። ብቻ ከዚህ በላይ ገና ከሰሞኑም ብዙ ብዙ አዳዲስ ነገሮችን የምናይ ይመስለኛል። ሲቀጥል ደግሞ እንግዲህ ከሳምንት በኋላ ደግሞ የወንድሟ ሰርግ በዱበ ተረተረትን ቢሆን እውነት ንሸት ባናቅም ያው ወደ እዚህ እንደሚመጡ ተሰምቷል። እንግዲህ ኮሜንት ላይ በጣም እያየው የነበረ የአብረሽና የሩታ ሰርግ ከሳምንት በኋላ ስለሆነ እንዳትመለሱ እዛው ጠብቁ ምናምን አይነት የሚል ነገር ነው ሲጽፉ የነበረው። በነገራችን ላይ አስራ አምስት ቀን ሙሉ የሚቀመጡበትን ወጪ ትችላ ትችሏችኋላችሁ መቼም ታውቃላችሁ። ዱባይ ላይ ወጪውን ራሱ እያለች ነበር እሷ። ይሄ ፕሮግራም በዚህ ሀገርና በኢትዮጵያ ብር ሲታሰብ እያለች ነበረ። እና እዚህ ሀገር ሁሉም ነገር ያንቀጠቅጣል። ስታስቡት በኢትዮጵያ ብሩ እና ምን እነዚህ ልጆች ምን ይሰራሉ እዚህ አሁን ስላችሁ፣ ምን ይሰራሉ ስላችሁ፣ ምን ሰርቶ ይሄንን ገንዘብ ማግኘት ይችላሉ ገንዘቡን ማግኘት ይችላሉ ብላችሁ ታስባላችሁ? በጣም ነው የሚያስቸግረው፣ በጣም ነው የሚከብዳቸው። ሁሉም ነገር ውድ ነው እዚህ ታውቃላችሁ። አልጋ እንኳን በእርግጠኝነት በጣም ውድ እንደሚባል ማለት ነው እና ያው አንዳንድ ጊዜ ስንፈርድ ነገሮችን እንትን ማለት ነው። እናቴ እነሳም ለራሳቸው ነው የሚኖሩት፣ ሃይሚም ለራሷ ነው የምትኖረው ወንድማሟ ሰርግ ካለ በሀገሩ ላይ ሰርግ ማድረግ ይችላል። ከየት ሀገር ነው ደግሞ ሌላ ሀገር ተሄዶ ሰርግ የሚደረገው ሲጀምር ማለት ነው። እና ያው እኔ የምትቆይ አይመስለኝም። ብትቆይ ግን ደስ ይለኛል። ለሰርጉ ሳይሆን እንደዚህ እሷ ዘና ፈታ እያሉ እንደዚህ ከብሩኬ ጋር ጥር ጥሩ ቪዲዮዎች ቢሰሩልን በጣም ነው ደስ የሚለኝ። በፍቅር በጉጉት የምንጠብቃቸው ዩቱበሮች ናቸው። ፈጣሪ ደግሞ ወደፊት ምን እንደማይለያቸው በቃ ጥሩ ነገር ከነሱ እንደማይ ተስፋ አደርጋለሁ። ብዙዎቻችን ብዙዎቻችን በቃ ብዙ ነገር እየተመኘንላቸው ነው። ይህም ደግሞ አንድ ቀን እንደሚሰካ አምናለሁኝ። ለምን በቃ የተረጋጋ ኑሮ እየኖሩ ያሉት አሁን በዚህ ሰት እነሱ ናቸው። በቪዲዮም በምንም ይሁን ጣልቃ ሰው ባለመስገባት ማለት ነው። በዚህ አጋጣሚ የብፅ የሚትዩብ እየገሰገሰ ነው። እሱ ግን በአንድ ቪዲዮ ስቶፕ ብሏል። እኔ ግን እንዲሸነፍ አረጋችሁኛል። በጣም ነው ያዘንኩባችሁ ማለት ነው። ለምን ብትሉ ሽልማት እንደነበረው ተናግሬ ነበር። ፍፄ ወይስ ኒ ሀያ ሺህ የምንገባው ቀድመን ብዬ እንኳን ሀያ ሺህ ልታስገብኝ 11 ሺ ልታስገብኝ። ፍፄ ስንት ገባ? 23 24 ሺ እስካሁን 30 ሺ ሊገባ ይችላል። በአንድ ቪዲዮ 50 ሺ የገባ ድንቅ ሰው ብለን እናከብረለታለን፣ እርግጠኛ ነኝ። እና እነሱ ካልመጡ እሱ ቪዲዮ አይሰራበትም። መቼም ያው የእኛን ቃል ለማክበር የእኛን ድምፅ ለመስማት ያክል ከፈቱለት እንጂ ፍጽሄ ስረዳው በራሱ ቻናል መጥቶ የመስራት እንትኑ አላማ የለውም፣ እንደዚ ሳየው ማለት ነው። ግን ያው ከእነሱ ጋር አጃቢ የሆኑ የመስራት ምናምን እንትኑ በጣም ችሎታ ሁለተኛው ሀይሚ ብለነዋል። ግን ደግሞ የሆነ ፍላጎት የለውም በግሉ የመስራት እንጂ መስራት ቢችል እስካሁን ድረስ ወደ ሶስት ቪዲዮ ቢለቅበት ሀምሳ ሺ ገባ ነበረ ማለት ነው። ለማንኛውም እየሄዳችሁ ፍጽሄ ሰብስክራይብ አድርጉት። እኔንም አትርሱኝ። አዲስ ነገር ሲኖር መልሳለሁ። ወዳችኋለሁ። መልካም ጊዜ ንላችሁ። ቻው ቻው